ምስራች ብዙነህ እባላለሁ። የከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የሽያጭ ምዝገባ መሳሪያ ቡድን አስተባባሪ ነኝ። የሽያጭ ምዝገባ መሳሪያ መሳሪያ እንደሚታወቀው ከ2000 ጀምሮ መጠቀም እንደ ሀገር መጠቀም ጀምረናል። ያው የተጠቀምን ያለ ነው። ከሽሰር ማሽን ተጠቃሚዎች የሚገደዱ ና የማይገደዱ አሉ የሚገደዱት ያው እንደሚታወቀው ትናንት ከደረጃ ለ በላይ የሆኑ የግብር ከፋዮች እንዲጠቀሙ ያስገድዳል። የማይገደዱት ደግሞ መሳሪያ የማይገደዱት ደግሞ እንደዚህ ግብርና ላይ አማካሪዎች፣ ፋይናንሽል ኢንስቲትዩቶች፣ ሌላ ባለበጀት መስሪያ ቤቶች አይጠቀሙም፣ አይገደዱም። ላኪዎች አይገደዱም። የሺ ምዝገበ መሳሪያ በሁለት ይከፈላል ያው አይነቶቹ ቢል በሁለት ግን ይከፈላል ፖስት ማሽን እና ፊዚካል ማሽን ፖስት ማሽን ማለት ያው አነስ ያለች ናት በሳይዝ ፊክስድም አድርገው መጠቀም ይችላሉ አንቀሳቅሰውም መጠቀም ይችላሉ ፊዚካል ማሽን ማለት ደግሞ ያው ኮምፒውተራይዝድ ነው ሚሞሪ ነው መረጃው የሚያዘው ሚሞሪ ላይ ነው መረጃው የሚገኘው ያው ገብር ካፋዩ እንደዛ አርጎ ነው የሚጠቀመው ው ኮምፒውተራይዝድ ነው። ሲፈልግ መረጃው የሚያገኘው ከሚሞሪ ነው ማለት ነው። ፖስት ማሽን ግን ከሆነ ያ ሁለት ወረቀት የሚወስድ ከሆነ ሁለቱንም ከዛው ነው ማግኘት ማለት ጆርናሉንም ከዛው ነው የሚገኘው። ሚሞሪ ላይ ካለ ግን ፖስት ማሽን ሚሞሪ ላይ ካለ ከሚሞሪ ነው ተገልብጦ መረጃ የሚገኘው ማለት ነው። እንደ አጠቃላይ የካሽሰር ማሽን ጥቅሙ ምንድን ነው? ለገቢው መስሪያ ቤቱና ለግብር ከፋዩ ታማኝነትን ነው በቀላሉ ታማኝነትን ፈጥሮ እስካሁን ድረስ ያገለገለን ቆይቷል ማለት ነው። እያገለገለም ይገኛል። ምንድነው ጥቅሙ? መተማመንን ገቢ መስሪያ ቤቱና ግብር ከፋዩን መተማመንን ፈጥሮ በቀላል ዘዴ ግብር ከፋዩም በቀላል ሲስተም ለገቢዎች የሚያሳውቅበት ብዙም ጊዜም አሰልቺ ባልሆነ መንገድ ማለት ነው ግብሩን ለማሳወቅ ገቢዎችም ደግሞ ሲያሳውቅ ያው በትረስ በመተማመን ይሄ ነው ሽያጩ ብሎ ለማመን የሚረዳ ሲስተም ነው። ካሽተር ማሽን መጠቀማቸው ጥቅሙ ይሄ ነው። ሌላ እንዳጠቃላይ ያው ካሽተር ማሽን እንደሚታወቀው በጣም ወደ አስራ ምናምን ዓመት ሆኖታል እየተጠቀምን ያለ ነው። ነገር ግን አሁን ሲስተሙ ትንሽ ማለት ወደ ሀስተኛ ሁሉም ሳይሆን አንዳንድ ጊዜ ያው የምናየው ነው። የእኛ ግብር ከፋዎች ትልልቅ ናቸው። በእነሱ ስም ግን እየተሰራ ሀስተኛ ደረሰኝ እያመጣ ነው። እኛም ደግሞ በምናጣራበት ሲስተም እያጣራን ሀስተኛን እየለየን ነው። በካሽሰል ማሽን የሚመጡ እንትኖች በቲን ነበር። በተወገደ ማሽን በካሽሰል ማሽን እየተሰራ ምናምን አንዳንድ እንትኖች በእኛ ግብር ከፋዎች እኛ ግብር ከፋዎች ትልልቅ ስለሆነ ትራንዛክሽን ናቸው በእነሱ ስም እየተሰራ ግን በጣም የማጥራት ስራ እየተሰራ ስለሆነ በቀላሉ ይገኛሉ። ግን ወደፊት አሁን በቅርብ ጊዜ በቅርብ ጊዜ ብለን እናስባለን የኤሌክትሮኒክስ ሲስተም ለመጠቀም የሚያስችል መንገድ ጀምረናል። ያው ጥሩ የሚሆን ይመስለኛል። የበለጠ ማለት ነው ከዚህ የበለጠ የምንሰራበት ሲስተም ይፈጠራል ብለን እናስባለን።